የሙስሊሞቹ ነቢይ አዛኝ ሩሩ የሚባለው እንደዚህ ይላል፣ እምነታቸውን ለሚቀይሩ ሱናን ናሳይ 459 ላይ ኢብን አባስ ሰይድ ኢብን አባስ እንዳለው ደ ሚሰንጀር ኦፍ አላ ሰይድ ሁኤቨር ቼንጅ ሲዝ ሪሊጅን ኪልህም። ማንኛውም ሃይማኖቱን የሚቀይረውን ግድ ያሉት ይላል። እንደ እስልምና አስተምሮ፣ እንደ ነቢያቸው አባባል ማንኛውም ሰው ከእስልምና ከወጣ እርምጃቸው ምንድን ነው? ማረድ መግደል ነው። ይህንን ያዘዘው ማን ነው? ቸር አዛኝ ሩሩ የሚሉት ነብያቸው ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ እንደዚህ ይላል የሚያሳድዷችሁ መርቁ መርቁ እንጂ አትራገሙ ይላል። ዛሬ ከምሽቱ ከሦስት ሰዓት ጀምሮ በእስልምና ያለውን ጭካኔ የምንመለከት ይሆናል። ወይም ዘጠነኛው ሱራ አያ አምስት ላይ የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለነሱ በየመንገዱ ተቀመጡ። ቢጸጸቱም፣ ሶላትንም በደንቡ ቢሰግዱ፣ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው። አላህ ማሪ አዛኝ ነውና ይላል ማሪ አዛኝ የሆነው አላ አጋሪዎችን ባገኛችሁባቸው ቦታ ግደሏቸው ይላል። ይህ አዛኝና ማሪው ማለት ነው። ምረጥ የሚደረግላቸው መቼ ነው? ሰላት ከሰገዱ ዘካ ከሰጡ ምጽዋት ከሰጡ ሙስሊም ከሆኑ ማለት ነው። አለበለዛ እረዷቸው ይላል። መቼ የተከበሩት ወራቶች ሲያልቁ። በእስልምና ጦርነት ማይካሄድባቸው አራት ወራቶች አሉ። እነኚህ ወራቶች ሲያልቁ የትኛው ሙስሊም አጋሪዎችን ባገኘበት ቦታ አንገታቸውን እንዲቀነጥስ አዛኙ አላህ ያስተምራል። ዛሬ ማታ ከምሽቱ ሶስት ሰዓት ጀምሮ አዛኙ አላህን የምንዳስሰው ይሆናል። ከግድያ ጋር ብተያዘ ብቅ በሉ።